እዩልሽ ምን ነው አንቺ? አንድ ሰው ነሽ፣ ሌላ ሶስት ሰው ይፈልጋል። በቃ ታይ ታይ ሰላማዊ ሰልፍ ወንድ ሰላ ባዲ አንቺ በዚህኛው ዙር እናስደንግጣት። እሺ የምር እናስደንግጣ ንግጣ ልሽ በዚህኛው ዙር አንበሳ ኮረደ ቀጥታ ሻወር ቢሰማሽ ጊፍ ትሪፕል ነው። እሺ ትሪፕል ይዘሽ ትሪፕል ውሰዱት አበባዋን። ይህን ጊፍ ትሪፕል ነው። ሂዱበት ብቀጣ ነው ምን ያመጣሉ? እሺ አንበሳውን ልቀቁትና ሻወር ትግባ። ኧረ ትሪፕል ነው፣ እንዳያመልጠን ቃልዬ ኬና ታንክስ። ጀሞ ጀሞ ይመቻቹ። ንጋት ታንክስ። አራ ትሪፕል ትሪፕል እንዳያመልጠን። አሚና ታንክስ። አንተ ቅድም እኮ እየሰጠኝ ነበር እኮ እ። ታንክስ ታንክስ። ንጋት ንጋት ይመች እንደ

እኔ እኮ ብያችኋለሁ ድሮም ከአምስት ሻት አልፎ ሰላሳ ሺህ ሻት ትወስዳለሽ። መጀመሩ ተረጋጊ። ምን መታለፍ ነው? ምንድን ነው የሚያስቸኩልሽ? አይምሮሽ ታሟል። ገብሽ የሆነ ወሬ ነው። እስኮርሽን አይተሽ እንኳን ዝም አትይም ዝም አይነግ ዝም ብሏል። ስማ ስማ፣ ቦሶች ብዙ ጊዜ ውስጥ ለውስጥ ነው ስራቸው የሚሰሩት፣ እና ኖርማል ነው። ስልሳ ለኛ ትንሽ ነው፣ ከፍ እንላለን። ውስጥ ለውስጥ ማለት ያው ማለት እናንተ ከፍ ስትሉ እኛ ዝቅ ብለን አለ ከፍ ለማለት ጊዜያችን እየጠበቅን ነው። ሂል ነው እንደዛ ነው ነገሩ። እጅ ላይ አይጣልክ አንደኛ ቅጣት፣ አንደኛ ቅጣት ተንበርከሽ የጨረቃ ፋሚሊ ይለያሉት ያለሽ። ሁለተኛ ቅጣት የራሴን ፋሚሊ ብላ የኛ ፋሚሊ ያለሽ። ሁለተኛ ቅጣት ዱቄትና እንቁላል አድርገሽ ጸጉርሽ ላይ ትደፊያለሽ። ሶስተኛ ቅጣት በአምስት ሺ በአምስት ሺ ምን አገባኝ፣ የምን አምስት ሺ? ለምን ሶስት ነው? እሺ፣ ሶስተኛ ቅጣት ተያገርተኛ ቅጣት ወተሽ ሌባ ሌባ ሌባ እያልሽ ትጮያለሽ። ከቤት ወተሽ ተሽከርካሪ ናልከኝ፣ ተገለባበጪ ውሃ ደፍተሽ መሬት ላይ አ አራተኛ ቅጣት ይቀልላል እኮ አይሆንም፣ እንዴ ሌባ ሌባ። እዚው አንዱ ቦርጭ ጨምረሽ ትጨፍሪያለሽ። በአፍሪካ ዘመን ከፍተች። አረ ቦርጭ ብጨምር ይሻላል። ምን ችግር አለ ቦርጭ እንደው እኔ ቦርጫም እንዳልሆንኩኝ ገብተህ ቪዲዮ። ቦርጫም ድሮም እኮ ቅናተኛ እንደሆን ከቀደም ጀምር፣ አስጀምር ቪዲዮ ላግኝ